ቆይ ይሄ ምን አይነት ነገር ነው? ልጅቷ እንዳትሄድ ለማድረግ ሙሉ ሰራዊት ላክባት። ተዋት፣ በቃ የፈለገችበት ቦታ ትሄድ። ሴቪ ላይ ተራምጅ ብዬ ኑ፣ ወደዚህ ተጠጉ። ሴቪ ላይ ለትንሽ ጊዜ ከትልቁ ቤት አትወጣም። እዚህ ባለችበት ጊዜ ማንም ሰው ታብሌትም ሆነ ኮምፒውተር፣ ስልክ ለእሷ መስጠት አይፈቅድለት። ከዛ በተጨማሪ ከማንም ሰው ጋር መነጋገር አይፈቅድላት። ይህንን ነገር ድጋሚ አልናገርም። አንድ ሰው ትእዛዝን ከጣሰ፣ አንድ ሰው ሴቪላይን ለማገዝ ከሞከረ ያለምንም ማመንታት ነው። እንዴት ይህንን ምወጣበት። ከቤት በማባረር ብቻ አላቆምም። ማሰቃየዋለሁ። ከፓዶሻ ውስጥ አይኖርም። ሁሉም ይህን ማወቅ አለበት። ተግባባል? ተግባብተናል። ጥሩ። ሴቪላይ ቤት ውስጥ እንደፈለግሽ መንቀሳቀስ ትችያለሽ። የፈለግሽበት ቦታ መሆን ትችያለሽ። ግን ደግሞ በጭራሽ ከዚህ ቤት መውጣት አይፈቀድልሽ። እስረኛ ነኝ ወይ? ከሆነ ጥያቄሽ መልሲ፣ አዎ ነሽ። ነው ኑ የሚባል ሰው አንቺ ላይ ያለው ኃይል እስከሚበርድ ድረስ እዚህ ቤት ውስጥ እስረኛ ነሽ ማለት ነው። ተግባባን። ሴቪ ላይ ስሚ፣ እኔ አንቺን ለመጉዳት አላሰብኩ፣ ይልቅ አንቺ እንዳትጎጅ ለማድረግ ነው የምፈልገው። እኔ እዚህ ቤት ውስጥ ልቆልፍብሽ አልፈልግም፣ ግን ማድረግ ያለብኝ ነገር ነው። ተገድጃለሁ፣ እናም ደግሞ አደርገዋለሁ። ትንሽ ለማሰብ ሞክር ግን ደግሞ ኖሆን የማትረሽ ከሆነ ትጎጃለሽ፣ መላው ቤተሰባችን ይጎዳል። ይሄ ቁስል ሳያመረቅዝ በፊት መቆረጥ አለበት። ሴቪ ላይ አንቺም ሆንሽ ቤተሰባችን ይህን ነገር ካላደረጋችሁ ሁሉም ነገር ብልሽሽቱ ይወጣል ማለት ነው። እኔ እንደዚህ እንዲሆን አልፈቅድም። ይገባሻል አይደል? ለባለቤትሽ መልስ ስጭው። በማይገባሽ አትግቢ የምለውን ሰምተሻል አይደል? እሱ ባለቤት አይደለም። ቤተሰቡን ለመጠበቅ ሲል አውሬ የሆነ ሰው ነው። አሁን ደግሞ የሚወዳትን ሴት ለመርሳት ስለማይችል ንዴቱን እኔ ላይ እየተወጣ ያለ ሰው ነው። ልክ ነኝ አይደል? ሂድና መስታወት ላይ ራስን እይ። ምን አይነት ሰው እንደሆንክ ተመልከት። የፈለክበት ቦታ እኔ ልታስረኝ ትችላለህ፣ ግን ለኖህ ያለኝን ፍቅር መቼም ተጠፋ አትችልም። ከዚህ በኋላ ኖህና መለክ ክፉ ሰዎች ናቸው ብለህ ልታሳምነኝም አትችልም። ይሄ አንድ ቀን በደንብ ይገባል ብዬ አስባለሁ ጃን። የሚቆጭህን ነገር ሳታደርግ በፊት ይህንን ትገነዘባለህ ብዬ ተስፋ አደርጋለሁ። እና አሁን እንደ እስረኛነት ምን እንዳደርግልህ ትፈልጋለህ? ወይ አንቺ ደድ እህቴ፣ ካድሬ መሌክ። የሆነ ቦታ ልትጂ ነው እንዴ? ቶሎ መለሳለሁ። መልካም ቀንሽ መሌክ። ማሬ፣ በኋላ የሚቆጭሽን ነገር እንዳታደርጊ ልጄ።

ያልኩትን እየሰማኸኝ ነው አይደል? ይጠቅላሉ። አሁን አልችልም፣ የምሰራው ስራ አለኝ። ካሚል፣ በቃ ያልሽኝን ስራ ለመስራት የጀመርኩትን ልጨርስ። አታሰብ፣ ይጠቀልለዋሉኝ። ካራጎዝ፣ ምንድነው ሁኔታው? እንዴት ነው? እንግዲህ ማነው እንደዚህ ያደረገው? ወንድሜ የሻን ሳላም ቤተሰብ ነው አይደል? አውቂው ነበር። እነዚያ የማይረቡ ሰዎች። ሳሜት ነበር እና ጃሀንስ አምስት አምስት የሚሆኑ ሰዎች ነበሩ። አምስት ሆኖ ነው ያጠቁ አይደል? ታሐሲ ለመሌክ እንዳት ነግራት? እሺ ችግር የለም። እሺ እሺ ችግር የለም አልነግራትም። መሌክ እንዴት ነሽ? ደህና ነኝ ወንድሜ፣ ደህና ነኝ። ምን ነው በሰላም ነው? እንዴት ደወልክልኝ ወንድሜ? አዎ በሰላም ነው እህቴ ስትናፍቀኝ መደወል አልችልም እንዴ? እንዴት ነሽ ለማለት መደወል አልችልም? ሜሌክ ኧረ እሱማ ትችላለህ ወንድሜ፣ ምን ችግር አለው ብለን ሜሌክ አሁን ወደ ኬሴር ለሥራ ልኬው ነበረ እና ከዛ ሁሉ ነገር በኋላ ደህና አይደለም ስልኩን እዚህ ረሳው ብልሽ ታምኝኛለሽ? ለዛ ነው የደወልኩልሽ። ስለዚህ አታስቢ እና ስልኩ እኔ ጋር ነው ልልሽ ነው የደወልኩት። ኧረ እባክህ እሺ። ለመሆኑ መቼ ነው የሚመለሰው? አልነገረኝም እኮ ሜሌክ። ከባድ ሥራ እንዲሠራ ነው የላኩት የመንግስት ሰነዶች የፍርድ ቤት ጉዳይ ምናምን ነው። ብቻ ትንሽ ጊዜ ሊወስድ ይችላል። እሺ እሺ፣ ቀድመህ ስላሳወከኝ አመሰግናለሁ። እጨነቅ ነበረ። እሺ እሺ። እኔ ቆንጆ ግን እንዴት ነሽ? ደህና ነሽ አይደል? ደህና ነኝ፣ እኔ ደህና ነኝ ታሲን፣ በጣም ደህና ነኝ፣ አታስብ። ጥሩ በቃ፣ በኋላ እናወራለን። ደህና ሁኚ። ወይ ካራጎዝ ዘመናዊ ትምህርት ተምረሃል ግን የምትጠቀመው ከተራሮች የተሰበሰቡ ቅጠሎች ነው አይደል? ልክ ነህ። ግን ዘመናዊ መድኃኒቶችም ቢሆኑ ከቅጠሎች ነው የሚሰሩት ከሌላ ነገር አይደለም። ልክ ነህ፣ ልክ ነህ። ኑህ ስማ፣ ይሄ ሰውዬ ዶክተር ነው፣ ብዙ የሥራ ልምድ አለው። ደግሞ እኮ የክብር ምሩቅም ነበረ። ስለዚህ ልታምኖት ትችላለህ። ጎበዝ ነው፣ ዝም ብሎ የባህላዊ ሐኪም አይደለም። ዶክተሯ እየጠበቀችሽ ነው፣ ወይዘሪት መሊክ እባክሽን፣ ላስገባሽ። ዶክተር ወይዘሪት መሊክ መታለች። አስገቢያት። ግቢ ወይዘሪት መሌክ እንኳን ደህና መጣሽ አይሴ ጉል እባላለሁ እንዴት ነሽ ደህና እባክሽ ተቀመጪ እርጉዝ ነሽ መሌክ አ ለማስወረድ ነው የመጣሁት የምርመራ ውጤትሽን ተመልክቼ ነበር ሁሉም ነገር ጥሩ ይመስላል መጀመሪያ በደንብ ምርመራ እናድር እሺ ለምንድን ነው ሆስፒታል ያልወሰድከው? ወሰድከው ሆስፒታል በወስደውማ ያገኙት ነበረ እዛ ሄደው ያገኙት እና እንደማይተርፍ ያረጋግጡ ነበር። የሆነ ሰው እየተከተለው ነው? አዎ እኔ ብዙ ጠላቶች አሉ። የሻንሳላን ቤተሰብ አሁን ምን ማድረግ ነው ያለብኝ? አይዞሽ፣ መጀመሪያ አልትራሳውንድ ትነሻለሽ። መቼም ማየት ትፈልጋለሽ አይደል? መቤት። አይ እኔ ማየት አልፈልግም፣ ግን አመሰግናለሁ። መልክ ብዬ በጠራሽ ችግር የለውም አይደል? አመሰግናለሁ አንቺም ማይሴ ጉልቴን ትችያለሽ። እሺ። አቶ ጂሃን፣ ይቅርታ። አሁን እንደማይመች አውቃለሁ፣ ግን ይሄ ኦሪጂናል ዶክመንት ነው መፈረም ይኖርብሃል። ምንድ ነው? ወይዘሮ መሊክ ስራ መልቀቋን የሚያሳይ ወረቀት ነው። ይሄ ኦሪጂናል ዶክመንት ነው እና እሺ። ሂጂ ዊ መሊክ፣ እንደ አንቺ ማንም አሳዝኑኝ ያውቅ። ስትዘጋጀ ወደ እኔ ቢሮ መምጣት ትችያለሽ። መሊክ መሌክ፣ ውዴ፣ ምን መሰለሽ በዚህ ዓለም ላይ ስንኖር ብዙ የማንጠብቃቸውና የማያስደስቱን ነገሮች ይከሰታሉ። ከዛ እንፈራለን። ነገሮችን መቆጣጠር አንችልም ብለን እናስባለን። ከዛ መመለስ የማንችለውን ስህተት እንሰራለን። ምናልባት ይሄ እውነት ነው። ምናልባት ይሄ የማንችለው የሚመስለን በጣም ከባድ ነገር ነው። አላውቅም። ግን አንድ የማውቀው ነገር አለ። በጣም ብዙ ስህተቶችና በጣም ብዙ ችግሮች ይፈታሉ። እሺ፣ ልጅ ማስወረድ በጣም ትልቅ ስህተት ነው መሌክ። ለዛ ነው በድጋሚ አንቺን መጠየቅ ያለብኝ ውዴ፣ እርግጠኛ ነሽ? መልክ አቤት ጃሃን እየተከታተልሽ ነው እንዴ አንተን ነው የምከታተልህ እውነትህን ነው ለምን ብዬ ነው የምከታተልህ ምን ነው አንተ አይደለህ እንዴ ልቤ እንዳይጠገን አድርገህ የሰባበርከው እና ለምንድን ነው የምከታተልህ ሌላ ነገር አታስብ አጋጣሚ እንዴ የተገናኘ ነው ስለዚህ አጋጣሚ አንድ ነገር እወቀ እኔ እንዳንተ ክብረ ቢስ አይደለሁም። እሺ ይሄን በደንብ ማወቅ አለብህ። ግን እባክህ እባክህ አንተ እንደፈለግህ ካርገህ ልታሰብ ትችላለህ። ግን እንዳትረብሽኝ፣ እሺ? ካልሆነ በጣም አዝናለሁ። እባክህ አልጋ ውስጥ እንደገባሽ ምንድነበር ያልኩህ? አሁን አገኘሁት። ይሄን እኔ እንጂ በደንብ ተጫወስኩበት እያልሽ ነበር ውሸታም እንደሆን ሽማ ገብቶኛል። ይቆጫሃል፣ አሁን የምትናገረው በኋላ ይቆጫሃል። በእውነት ነው። ምን ይቆጫሃል? መቆጨትና ቆጭቶኛል። ምክንያቱም አንችን ወርጅሽ ነበር፣ የእውነት ፍቅር ይዞኝ ነበር። ምክንያቱም አንችን ትወጅኛለች ብዬ አስቤ ነበር። እና አሁን ላይ ከምንም በላይ ያ ነው በጣም የሚቆጨ። መልክ አሁን እኔ አንተን የእውነት ነበር የወደድኩ ጃል። አንተን ዋሽቼ አላውቅም አንተን አላታለልኩም። የተገናኝንባት ጊዜያቶች በሙሉ አጋጣሚዎች ነበሩ፣ የእውነት አጋጣሚዎች ነበሩ። እኔ አቅጄ አይደለም። እንደዛ ልትይ ነው አይደለም? በእርግጠኝነት ልትይ ነው አውቃለሁ። ያንን ነው እያሰብሻለሽ። አንዳንዶቹን ውሸቶችሽም በደንብ አድርጌ በቃል ይዣችኋለሁ። በደንብ ነው ያዝኳቸው። ስሚ መልክ፣ የሆነ ነገር ልንገርሽ። ጊዜሽ ናት አሁን ብታለቅሽም እንኳን አታታይ። ያ ጊዜ አል እውነት እውነትን ነው። ያ ሁላ ጊዜ አልፏል። የኔ መውደድ እውነት እንደሆነ የማያምን ሰውን ለማስረዳት መሞከር ትልቅ ስህተት ነበር። ውሸታም ነሽ፣ ሌባነሽ የሚሊዮን ሰው ለማስረዳት እየሞከርኩ ነው ያለሁት። ያ ነው ከምንም ነገር በላይ የሚያቆስለ እሺ ይሁን፣ ማንነትን አሁን አውቄያለሁ፣ እና ምንም ቢሆን አያገባኝም። ከዚህ በኋላ ምንም ነገር አያገባኝም። አንተ ጂሃን፣ አንተ ማለት የምትለውን የማታደርግ ሰው ነህ። በማንኛውም ሰዓት የምትለውን ነገር አታደርግ። በጭራሽ የማትታምን ሰው ነህ። ከዚህ በኋላ ከአንተ አፍ የሚወጣ አንድም ቃል ለእኔ ዋጋ የለውም። እሺ፣ መቼም ዋጋ አይኖርም። በሚልክ ያቅትሽ ዶክተር፣ እኔ ወስኛለሁ። በቃ አሁን እናድርገው። ተዘጋጅተሻል? ተቀመጭ፣ እዚህ ጋር። አዎ ያንን ጨርቃ ቀብይኝ። ነርስ ትንሽ ዝቅ በይ። ልክ እንደተወለድ ባታይ ደስ ይለን ነበር በዛን ጊዜ ባካችን ደስ ይለን ነበር። ይህ ምን አይነት ፈተና ነው? ለካይና ትሽታ እንደዚህ ነው። አሁን መድኃኒቱን ልሰጥች ነው። ወዘይት መ አንድ ጊዜ አንድ ነገር አድርግልኝ ብዬ አላውቀውም። እኔ አባት ልትሆን ነው። ልልፈልጌ ብቻ ነበር። አንድ እንኳን ህሊናሽ አያውቅሽም። አንድ እንኳን ግን ምን አይነት እናት ነኝ ብለሽ አስበሽ አታውቂም። አዎ አንድ እንኳን ሳላቅፏቸው ወልጄ ጣልኳቸው። መንጣ ልጆቼ ናቸው። ሳታቅፊን አይደል? አንድ አንዴ፣ ቆይ። መድኃኒቱን ሰጠሽኝ እንዲህ ካራጎዝ በል ወንድሜ፣ አሁን መሄድ ትችላለህ። ልታደርግ የመጣኸውን አድርገሃል። እዚህ ነው የማድረገው የእሱ ሁኔታ ይባባሳል። በፈርተና የማትሄደው ስማ፣ የካራጎዝ መድኃኒት የሞተ ሰው ሁሉ ያስነሳል። ማንንም መጠየቅ ትችላለህ። ለአንተ ብዬ ነው የምቆየው። አመሰግናለሁ፣ አመሰግናለሁ ወንድሜ። እነዚህን ሰዎች በደንብ እንበቀላችኋለን፣ እንበቀላችኋለን አንተን እንደዚህ አደረጉ። እኛ ላይ ጦርነት አውጀዋል ማለት ነው። እኛ ደግሞ ጦርነት የሚፈልጉ ከሆነ ጦርነት አንፈራም። ያለ እሺ ነው። ታያለ የኔ ውድ ወንድም። ልጄ ልጄ ልጄ ውዴ፣ ማሬ፣ እናታችን እኛን እናታችንኛን ዞር ብላ ሳተይን ጥላን ሄደች፣ ግን ለእኛ ሕይወትን ሰጠችን። ስማኝ፣ እኔ መቼም ቢሆን ያንተን ሕይወት አልነጥቅህም፣ መቼም አላደርገውም። ውዴ እውነት መብትህን አልጋፋም፣ በጭራሽ ያንን ማድረግ አልችልም። ውዴ ልጄ አልችልም። የመኖር መብትህን አልነጥቅህምበፍጹም አልችልም። በፍጹም አልችልም።